ብዙዎቻችን ምን እንላለን? እንደዚህ አይነት ነገር ቆም ብለን እንድናስብ ሀሳባችንን ሼር በምንደራረግበት ሰዓት ብዙዎቻችን የማይገባን አለን፣ እንዴት ይሄ በኛ ህይወት አይሆንም፣ እግዚአብሔር አሳልፎ አይሰጠንም። አዎ እግዚአብሔር ማንንም አሳልፎ አይሰጥም። ነገር ግን እግዚአብሔር በሚለው መንገድ ላይ ነን ወይ ነው ጥያቄው። ምክንያቱም ብዙ ነገር በመጽሐፍ ቅዱስ ታሪክ ማየት እንችላለን። በጸሎተ ሐሙስ ቀን ክርስቶስ እየጸለየ ተመልሶ ሲመጣ ሦስቴም ተመልሶ ሲመጣ ተኝተዋል። በሚያዝበት እለት ማለት ነውና፣ ወደ ፈተና እንዳትገቡ ትጉና ጸልዩ ነው ያላቸው። ምክንያቱም ወደ ፈተና ላንመግባት መጸለይ ግዴታ ነው። ምን ያህል ተላልፈን እንዳንሰጥ ለዲያብሎስ፣ ምን ያህል በእግዚአብሔር መስመር ላይ ነን ያለነው የሚለውን ነገርን ራሳችንን ቼክ ማድረግ መቻል አለብን እንጂ በፉከራ አይሆንም። የመናፍስት አሰራር በፉከራ አይሸነፉም በስራ ና በእግዚአብሔር ቸርነት ነው የሚሸነፉት እና ብዙ ነገር ማውራት እንችላለን አሁን እኔ አስተማሪ ስላይደለሁ እንደው ሀሳቡን ሼር ባደረጋችሁ በዛ ክርስቶስ በምድር ላይ በሚመላለስበት ሰዓት አንዱን መንፈስ ያለበትን ሐዋርያት ሊያስወጡ ሞከሩ ሊወጣላቸው አልቻሉም። እንግዲህ ስልጣን ተሰጧቸዋል ብዙ ነገር እንዲያደርጉ መናፍስትን እንዲያስወጡ ብዙ ስልጣን ተሰጧቸው ያ የዛ ሰው መንፈስ ግን ሊወጣላቸው አልቻለም እና ክርስቶስ መጦ ገሥጾ ያንን መንፈስ አስወጣ ከዛ ሰው እና ጌታ ሆይ ለምንድን ነው እኛ ልናስወጣ ያልቻል ነው ብለው ጠይቀውት ነበረ እና ይህ በጾምና በጸሎት ካልሆነ አይወጣም ና ያለው ይሄ አንዱ ማስረጃ ነው። እና ብዙ ብዙ ነገሮች አሉ። ምን ያህል በዛ መንገድ ላይነን ያለ ነው የሚለው የግድ አጠያያቂ ነው። ዝሮ ዝሮ ስ አንድ ነገር ለዋራችን ወራችሁን የመጣሁት ወንደዚህ አይነት ነገር ላይ ማለት ነው። አንዲት እህት እራሳችንን ቆም ብለን እንድናይ ነው። ከማን ጋር ነው ያለ ነው? ምን እያደረግን ነው? ላይገባን ይችላል እኮ ፣ ብዙዎቻችንም ያለፍንበት ታሪክ ነው ሳይገባን ማለት ነው። እና ምንድን ነው ያደረ ይች ልጅ ምንም የምታውቀው ነገር የለም መናፍስት በምን ደረጃ ሰዎቹን ሊያጠቁ ይችላሉ የሚለውን ነገር ብዙ ግንዛቤ የላትም። አንዳንዶቻችን እንደምንለው በያዕቆብ ዘር እያለች ከምትፎክር አንዷ ናት። እኔ ተላልፌ አልሰጥም። ደግሞ ይሄ ምንድን ነው አጉል ባህል፣ አጉል አባባል። እንደዚ አይነት ፍልስፍና ያላት ናት። እና በጣም ጎበዝ፣ ታለንትድ ጭንቅላቷ በጣም ፋስት የሆነ ገና ከልጅነቷ ጀምሮ ብዙ ነገሮችን ማወቅ የምትችል በሚገርም ሁኔታ ብዙ ሰዎች ደግሞ የሚያደንቋት ከእግዚአብሔር የሚሰጥ ተሰጠው ያለ ትልልቅ ሰዎች ሳይቀሩ ትንሹና የሚያደንቋት በጣም አክቲቭ ልነግራቸው አልችልም። በጣም ምን ብዬ እንደማስረዳቸው አላቅም፣ እንዴት እንደምገልጻት አላቅም። እና በጣም በቃ ጎበዝ፣ በልጅነቷ ብር መስራት የምትችል ተማሪ ያለች ብዙ ነገር ታለንት ሊሆነች እንደዚህ አይነት ልጅ ነበረች እና እና ነፃ ምንም ተንኮል ማታስበ ሰው ይሄን ያደረጉኛል ብላ ማታቅ፣ ከሳቁላት የወደዷት የሚመስላት የሳቀላት ሁሉ ታማኝ የሚመስላት በጣም ሰዎቹን የምትቀርብ እሩር የዋህ አይነት ልጅ ናት። እና ጓደኛዋ በስራ አጋጣሚ አንድ መስሪያ ቤት ነው የሚሰሩት። ያቺ ጓደኛ በደሞዝም ትበልጣታለች፣ ይችኛዋ ልጅ ማለት ነው። በጣም አክቲቭ ናት የምላችሁ ልጅ። በደሞዝም ትበልጣታለች፣ በትምህርትም ደረጃ ትበልጣታለች። ይችኛዋ ግን ሌላ ስራ ስለምትሰራ ያን ስራ እየሰራች ብዙ ታለንትድ ስላላት ብዙ ተሰጦ ስላላት ብዙ ነገር ትሰራለች ይችኛዋ ማለት ነው። እና ብዙ ነገር ትጠይቃለች። ይሄ በስራዋ የምትሰራበት መስሪያ ቤት ፕሮሞት እንዲያረጋት ጠይቃለች ታስገባለች፣ ፕሮፖዛል ምናምን እና ተቀባይነት ይኖረዋል። እሷ ብላ የማይቀበላት ሰው የለም። በዚህ ያችኛዋ በጣም ትናደዳለች፣ ማለት ጥሩ ስሜት አይኖራትም። ከዛ ያወቀችዋትም በዛ ነው። እሷ ፋይናንስ ሰራተኛ ናት፣ ያችኛዋ ልጅ ደግሞ ሌላ ባለሙያ ሰራተኛ ናት። እና ይሄ ፕሮሞት ለሚደረገው ነገር በመስሪያ ቤታቸው ሂዳ ፕሮፖዛል ስታስገባ ምናምን ተቀባይነት እያገኘች ለዚች ለፋይናንሷ ነበረ ደብዳቤ የሚደርሳት እና በዛ ነው አንድ መስሪያ ቤት በመስራታቸው ብቻ ሳይሆን ክፍላቸው አንድ ሴክተር ቢሆኑም ክፍላቸው ግን ይለያይ ነበረ። በዛ ነው በደንብ ሞር ያወቀቻት። ከዛ አንድ ሰርቪስ ደግሞ መጠቀም ጀመሩ። ያችኛዋ ልጅ ወደዛኛው መስመር ቤት ተከራይታ መኖር ጀመረች። ፋይናንሷ ማለት ነው። ከዛ አብሮ መሄድ በዛ ስለተግባቡ አብሮ መሄድ፣ ክፍያው መቼ እንደሚከፈል ፔመንቱ መቼ እንደሚያልቅ ምናምን እያወራቻት አብረው እንትን ማለት ጀመረች ማለት ነው። አብረው መሄድ ጀመሩ። ከዛ ይቺ ፋይናንሷ ምን ትላታለች ለዚች ልጅ የሚከራይ ቤት ፈልጌ ነበርና አጣውን በተለይ በአንቺ መስመር ቢሆን በጣም ደስ ይለኛል ትላታለች። ከዛ ልጅቷ ና ምን ችግር አለው በቃ እኛ ግን የተከራየሁበት ግቢ ከተለቀቀ ትገቢያለሽ ምናምን ትላትና ያንን የቤት ስራ አድርጋ እሷ ያለችበት ግቢ ቤት ይለቀቃል። ወዲያው ትነግራታለች። ልጅቷ ምንም ሳታቅማማ ወዲያው መጣ ቤቱን አይታ ቀብድ ከፍላ ትከራያለች፣ ፋይናንሷ። ከዛ የሁለቱም ጓደኝነት በጣም ጠነከረ ማለት ነው። እና ይችኛዋ ፋይናንሷ ደሞዝ ትበልጣታላች ብያችኋለ በክፍያ ደረጃ። ያችኛዋ ግን በተለያየ ታለንትን ስለሆነች የተለያየ ስራ ስለምሰራ የተለያየ ገቢ ታገኛለች። እና ከእሱ አይደለም ከሌላ የተሻለ ነው የምትኖረው። እድሜዋ ትንሽ ነው እሷ ትበልጣታለች ምናምንና ከዛ በቃ የቅናት መንፈስ ኃይለኛ የቅናት መንፈስ ስላደረባት ይችኛዋ አምናታለች። በጣም ጓደኛዬ ናት ብላ በተለያየ መልኩ አብሮ በቃ እሷ ቤት ታድራለች። እዛው አንድ ጊቢ ስለሆኑ ምናምንና በጣም በተለያየ መልኩ ከእሷ ጋር አብሮ ይሆናሉ ማለት ነው። ከዛ ኢቭን የቤቷን ቁልፍ ትሰጣታለች። ይችኛዋ ብዙ ስራ ስለምትሰራ ቅዳሜና እሑድ ቤት አትሆንም። ትርፍ ስራዎች ትሰራለች ብያችኋለሁ። እና የቤቷን ቁልፍ ትሰጣታለች ያችኛዋ። በቃ ቤቷን አጸዳርታላት ምና ምናምን ክላሷን ትጠብቃታለች ማለት ነው፣ እች ፋይናንሷ። ከዛ ይች ልጅ ምንም የምታውቀው ታሪክ የለም። ከዛ የሆነ ሁሌም ቤተሰብ ጋር ነው በዓላትን የምታሳልፈው ልጅቷ ማለት ነው። እና ይቺ ፋይናንሷ ምን ትላታለች? በቃ ቤተሰብ ጋር ከምንሄድ አንድ በዓል ለምን አብረን አናሳልፍም? እስኪ ለየት እናድርገው ምናምን ትላለች ማለት ነው ፋይናንሷ ከዛ ይችኛዋ ታቅማማና፣ ግን ቤተሰብ ጋር ነው ሁሌ ማከብረው እንደዚህ ማረጌ ትክክል ላይሆን ይችላል ምናምን ስትል፣ በቃ ልዩ ትዝታ ነው የሚሆነው ይህን አመት ብቻ ምናምን ትላታለች። እሺ ትላለች። እሺ ትልና ለቤተሰቦቿ ነግራ አንድ በዓል የፋሲካን በዓል አብረው ሊያሳልፉ ይስማማሉ። ከዛም አሳልፍ ይጀምራሉ። ልጅቷ ነገር አስባ ነው ለካ ያቺ ፋይናንሷ ጓደኛዋ ማለት ነውና አብረው ይውላሉ ምናምን ምናምንና ይችኛዋ ልጅ በጣም ብዙ ሰው ይወዳታል። ይሄ ወንዶች በትዳር በፍቅር በጣም በቃ እንትን ያደረጓታል ማለት ነው እና ትዳር በቃ በየ አትፈልግም በየጊዜው ነው የሚመጣላት። እና ይህን ታማክራታል ትናግራታለች፣ የሚደወሉትን የሚመጡትን ሰዎች እንዲህ ምናምን እኔ ግን እንትን አይደለሁም ምናምን ምናምን ብላ ትናግራታለች። ይችኛ ደግሞ በዛ አመት ማግባት ትፈልጋለች፣ ፋይናንሷ ማለት ነው በጣም ባል ትፈልጋለች። በጣም በቃ ቤተሰቦች አሁን ታላቅ ልጅ ነኝ እንዳገባ ነው የሚፈልጉት። እና አሁን ደግሞ ባል የሚሆነኝ አጣሁ፣ በዚህ አመት ማግባት አለብኝ ብላ አመቱን እየጠቀሰች ያንን አመት እስከ መጨረሻው ማግባት አለብኝ፣ በዚህ አመት መጨረሻ በቃ ሽማግሌ ማስላክ አለብኝ ምናምን ትላት አለች። እቃት አብረው ሲሄዱ ቤት እቃ ምናምን ትጠይቃለች። ፋይናንሷ ማለት ነው። ሀሳቡ ድሪም ላይ ናት። ይችኛዋ ደግሞ በፍጹም ትዳር የሚባል ነገር እድሜዋም ገና ስለሆነ ትዳር በዛ ሰዓት የምትፈልግበት ጊዜ አይደለም ትነግራታለች። አይ እኔ አሁን በዚህ ሰዓት ትዳር አልፈልግም ና ብዙ ወንዶችን አልፈልግም እያለች በጣም ሲያስቸግሯት በመስሪያ ቤት ብሎክ እያደረገች ይህን ሁሉ ታውቃለች። ከዛ እንዴት ምናምን ያን በዓል ያሳልፉና እስቲ አንቺ እኮ በቃ ብዙ ሰዎች ይቀርቡሻል። ና ቶርታ ኬክ አምሮኛል ለበዓል እስቲ ሰውን ጋብዝ ከሚደውሉልሽ ውስጥ ሰውን ጋብዝ፣ ከጓደኞች አብረው ከሚሰሩ፣ በስራ ከምታውቂያቸው ምናምን ትላታለሽ ማለት ነው እና እንኳን አደረሰሽ ብለው ለዚህ ልጅ ይደውሉላታል። በቃ እንኳን አደረሰሽ አብረዋት የሚሰሩ በተለያየ አጋጣሚ የሚያውቋት የሚያደንቋት ምናምን ይደውሉላታል። ከዛ በቃ ጥራቸው፣ አንደኛውም ጥሪ ኬክ ቶርታ ይዞ ይምጣ ምናምን ትላታለች። ከዛ ልጅቷ አትፈልግም፣ ቤቷን ማንም ሰው አያውቀውም የተከራየችውን ቤት ማለት ለማንም ሰው አታሳይም። አከራያቸው በጣም ያከብሯታል፣ በጣም ይወዳታል። በዚህ እድሜዋ ባለመታለሏ አላማ ያላት ልጅ ናት ምናምን ቤተሰብ ሳይቀር ነው የነገሩላት ማለት ነው። እና ከዛ በቃ እንትን ስትላ ስታስጨንቃት ለእሷ ደስ እንዲላት ብላ ትቀጥራ በዓል የት ነሽ ምናምን ሲሏት አይ በዓል ቤተሰብ ጋር ለውም ቤት ነኝ የተከራየሁበት ቤት ምናምን ትላቸዋለች። ከዛ በቃ እንመጣለና ምናምን ይሏት እና የዚ አዲስ አበባ ልጆች ናቸው እነሱም እና እንመጣለን ሲሆን ሶኬትል ና ይመጣሉ። ማለት አንደኛው ይመጣል። አንደኛው ሲመጣ ፖስት ካርድ ይዞ ምናም ምናም፣ የሕክምና ባለሙያ ዶክተር ነው። ከዛ ይዞላት ይመጣል ምናምን እና እዛው ግቢ ውስጥ ሌላም የተከራየች ባለትዳር ጓደኛ ነበረቻቸው። ከዚች ከፋይናንስ ጋር ሆኖ ሄደው ይቀበሉትና ቤት ቡና ፍልተው ምናምን ይሸኙታል ማለት ነው። ከዛ ሁለተኛ አብሯት የሚሰራው ደግሞ ይደውላል። ሲደውል በቃ እሱም ይምጣ ምናምን ይሉና ያስጨንቁበታል። ከዛ በቃ እኛ እናየውና እኔ ባል ስለምፈልግ አንቺ አትፈልጊም፣ እኔ አገባዋለሁ። ስለዚህ እኔ ታስታውቂኛለሽ ምናምን ትላታለች። ከዛ በቃ እንደዚያማ ከሆነ እሺ ምናምን ብላ ያኛውንም ትጠራዋለች ማለት ነው። ይመጣል። ይሄኛው ቶርታ ኬክ ይዞ ይመጣል ምናምን ቤት ውስጥ ቡና ፍልተውለት ተጋብዞ ምናምን ይሄዳል ማለት ነው። እና ልጅቷ ተዋወቁ ምናም ብላ ሁለቱን ለማቀራረብ ትሞክራለች። ያኛው ፍላጎቱ አይደለም ልጁ ይሄዳል ማለት ነው። ይሄ ሁሉ ነገር ይረብሻታል። እሷ አታውቅም። እንደ ጓደኛ ነው እንደ እንትን ነው የምትወዳት የምታማክራት። እያንዳንዱ ነገር አብረው ነው የሚያሳልፉት። ሰርቪስ አብረው ነው የምትጠቀሙት። ከስራ ሲሄዱ ከስራ ሲመጡ ኤቭሪቲንግ አብረው ነው እነዚህ ሰዎች ያሉት ማለት ነው። እና ከዛ መጨረሻ በዚህ ሁኔታ ያሉ ያን በዓል ያሳልፋሉ። ከዛ ያን በዓል ያሳልፉና ልጅቷ ትልቅ ፕሮግራም ነበራት። ያንን ፕሮግራም ትልቅ እንትን አስመርቃለች። የራሷ ፕሮግራም ነበራት። ትልቅ ትልልቅ ነገሮችን ነው ዝግጅት የምታደርገው ፕሮሞት የምታደርገው ምናምንና አስመርቃለች። ከዛ ለዛ ምርቃት ብላ የተገዛ ልብስ አለ ለምርቃቱ ማለት ነው። ከዛ ያንን ልብስ ምን ትላታለች? እሄዳለሁ። እሁድ በዓሉ ያልፍና ሐሙስ ተባሉ በኋላ ሐሙስ ቤተሰብ ጋር መሄድ አለብኝ ትላታለች። ልጅቷ ማለት ነው ፋይናንሷ ቤተሰብ ተቆጣኝ በመቅረቴ ተቆጣኝ ምናምን ትላታለች። ከዚያ በቃ በዓል ካለፈው በኋላማ መሄድ ትችያለሽ ች ልጅ ከቅንነት ነው ያየችው እና መሄድ ትችያለሽ ምናምን ይባባሉ እና ሲሄድ ግን በቃ ልብስ አሁን ብር ልብስ እንዳልገዛ ብር የለኝም። እና ሲሄድ ደግሞ እንደዚሁ መሄድ ጓደኞች ምናምን ሳገኝ ይደብራቸዋል የክፍል ሀገር ልጅ ናትና፣ ይደብራችኋል ምናምን ትላት አለች። ስትላት እና ምን ይሻላል ምናምን ስትላት፣ ልብስ ካለሽ ምናምን ትላት አለች። ግን የምመልሰው አይደለም የምገዛሽ ልብስ ትላት አለች። ከዛ ታስመርጣታለች። ብዙ ልብስ በስራ እንደዚህ በምታውቃቸው ከውጭ ሁሉ ያመጡላት ልብሶች ምናምን ነበሩ። ከዚህ እናሳሰሪም ችግር አለው። እሺ ምረጪ ላንጅ የሚሆንሽን ስትላት ያን የሆነ ፕሮግራም ዝግጅት ነበራት አላልኳችሁም? የዛን የፕሮግራሙ ላይ ለዛ ተብሎ የዛለት ለብሰው፣ ከዛ በኋላ አልለበሰችውም ልብሱን ማለት ነው ልጅቷ። እና ታቅ ነበረ ፎቶ ስላለ፣ ቪዲዮ ስላለ ምናምናም፣ ታቅ ነበረ ያ ልብስ እንዳላት እና እሷም ታርጌቷ እሱ ነበረ። ትመርጣለች፣ ስታስመርጣት ወይ ይሄኛው ነው የሚያምርትላት አለች የዛለት ለብሳ አልታጠበም ልብሱ ያለት ለበሰችው፣ አስቀመጠችው። እንደዚህ ለኖርማል የሚለበስ አይደለም ልብሱ፣ እንደዚህ ለፕሮግራም ለዝግጅት ካልሆነ በስተቀር ማለት ነው። ከዛ አስቀመጠችው ልብሱ፣ አስቀምጣ ሳይታጠብ ነው የተቀመጠው። መረጃው አላት። ከዛ ይሄኛውን ልጅቷም ምን ትላታለች? ይሄኛውን ይሄኛውን ለብሽ አላጥም፣ ከውጭ እንደመጣ እንደተቀመጠ ነው። አንድ ምትል ለብሽ ይሄንም እንደዚህ ምትል ና፣ ይሄኛው ግን ያን የምርቃት ፕሮግራም እንትን ያደረግኩ ያዘጋጁ ጊዜ ይሄንን የለበስኩት ልብስ ነው ነው አልታጠበም። ይሄን ለብሰሽ እንዳትሄጂ ነው፣ መታጠብ ያስፈልገዋል። ግን አንድ ቀን የለበስኩት ስትላት አይ በቃ ይሄን ነው የምፈልገው፣ ይሄን ያመረብ ብለህ ትሞክረዋለች ማለት ነው። አንድ ቀን አይደል ምናምን ብላት ትሞክረዋለች ማለት ነው። ከዛ በቃ ይሄን ነው የምወደው፣ ይሄን ነው የምለብሰው ትላታለች። እሺ በቃ ይሄን ስጂኝ። እንደውም ግን የተለበሰ ይሄ ያልተለበሰውን ብትገዢ ይሻለሻል ስትላት አይ በቃ ይሄን ነው አንድ ቀን አይደል እሺ፣ ይሄን ነው ትላታለች። እሺ ብላት ትሸጥላታለች። አይመለስም ስላለቻት ነው አይገባትም፣ ልጅቷ ምክንያቱም አይመለስም ማለት በኋላ ነው የሚገባት። ከዛ ትሸጥላታለች ያን ልብስ። ሐሙስ ዕለት ወደ ቤተሰቦቿ ይዛ ትሄዳለች ማለት ነው። ከዛ ይዛ ትሄድና ልብሱን ይዛው ተመለሰባት መጣ። ከዛ ልጅቷ ማልጠይቀቻትም፣ እንዴት እንደሆነ ልብሱ እንዴት እንደሆነ በቃ ስትመለስ ምንም አልጠይቀቻትም። ከዛ በኋላ ልጅቷ